የኢትዮጵያን እውነትን ለመግለጥ የአባቶቻችን ጥበብ ለመናገርና ሚስጢራዊ ማንነቶቻቸውን ላለም ለመመስከር የተዳፈነችውንና የተሰወረችውን ቅድስቲቱን ኢትዮጵያ በበላው ዓለም በማስተዋወቅ እውነትን እየገለጥን በርካታ ጊዜያትን አብረን አልፈናል። ይህ ፈለገ ጥበባት የጥበባት ምንጭ እንደማለት ነው። ፈለገ ጥበባት ጥበባትን ይፈልጋል፣ እውነትንም ይገልጣል። እኔ ተመራማሪ ፈላጊ ኳታኝ አሳሽ ነኝና በኢትዮጵያ እና በመላው ዓለም ያሉ እውነቶችን በመግለጥ ለናንተ ለአድማጭና ለተከታታዮቼ እያቀረብኩላችሁ እገኛለሁ። ነገር ግን እኔ ሀገረ ሰባዊ እውነቶችና እውቀቶች፣ የጥንት የአባቶቻችን ጥበቦችና የምርምር ስራዎችን በማጋራት ላይ ብሆንም አንዳንድ ይህንን የማይፈልጉ ሰዎች የተለያዩ ሪፖርቶችን በማድረግ በዩቲዩብ ቻናል ተደራሽነቱን ገድቦታል። እንደሚታወቀው እኔ ተመራማሪ ነኝ። የተለያዩ ገዳማትና ደባራትን ጥንታዊ ቦታዎችን እየተጓዝኩኝ አስሳለሁ። እኔን እውነትን በመፈለግና በመመርመር በመኳተል ለትውልድ መግለጥ ዋናው የህይወት አላማዬ ነው። ይህ ቻናል ለሚሊዮኖች ደርሷል። ሚሊዮኖቹ ተመልክተውታል። በርካቶችንም ታድጓል። ብዙሃኑ ኢትዮጵያን ዲናት በማለት አስደንቋል። በእርግጥ በርካታ ፈተኖች ይኖራሉ። ሲገፉን በቀላሉ የምንደገፍበት ሲጥሉን የምንወድቅበት ሲመቱን ደግሞ የምንጠነክርበት የኢትዮጵያዊነት መንፈስ እጅጉንም አበርትቶን በጋራ ቁመን ኢትዮጵያንና የኢትዮጵያ ቤተ ክርስቲያንን የምንገልጥበት እልፍ መንገዶች ወደፊት ይጠብቁናል። ይህ የአባቶቻችን አደራ ተሸክሜ ያለሁና አብራችሁ የሸክሙ ትሸከሙ ዘንድ ጋብዛችኋሉ። ከአፋር እስከ ኤርታሌ፣ ቀይ ባህር ከሰሜን ጫፍ እስከ ደቡብ ኢትዮጵያ የግራታ ማማዎች ሚስጥራዊውን የራስ ደጀንን ተራሮች እንዲሁም የጣና ገዳማትን እንኳን ገርን የሚያሻግሩ እውነቶች የምንገልጥበት ጊዜው ደርሷል። ኢትዮጵያ ታበጽህ ደውያ አበ እግዚአብሔር የሚለው ያ ታላቅ ኢትዮጵያ እጆቿን ወደ እግዚአብሔር የምታደርስና የምትዘረጋበት ቀኑ ደርሷል። ጊዜውን የምንዋጅበት፣ ኢትዮጵያ የምንገልጥበት፣ እውነት የሚነገርበት ኢትዮጵያ ተነሳች፣ ባቢሎን ወደቀች፣ ባቢሎን ወደቀች የሚባልበት የመነሻዋ ዜማችንን አብረን እናበስራለን። ይህ ሕያው ያባቶቻችን ቃል ነው። ይህ ለሚሊዮኖች የደረሰ በርካታ ተከታዮችን ያፈራው ወደፊትም በታላቅ መገለጥ በእግዚአብሔር ፍቃድና በአባቶቻችን ቸርነት የምንመሰክርበትና እውነትን የምንገልጥበት በርካቶች ምስጢራትን የምናወጣበት ገጻችን ነው። እንደሚታወቀው ላለፉት ዓመታት ፈለገ ጥበባት የተለያዩ ጥንታዊ አገራዊ ሃይማኖታዊ ይዘቶች ያላቸው በተለይ በጥንት የኢትዮጵያ ቀዳሚነቷንና ማንነቷን በማንሳት የተለያዩ የጉዞ ማስታወሻዎችን በማቅረብ የጠፉና የተሰወሩ የተሸሸጉና ሚስጥራትንና እውነትን በመፈለግና በመግለጥ በማሰስ የትውልድ ኃላፊነቴን እየተወጣው ቆይቻለሁ። በቴሌግራም እንዲሁም በዩትዩብ የማቀርባቸው ተወዳጅ ፕሮግራሞች የብዙሃንን ቀልብ የሳቡ፣ ለብዙሃን ቁጭትና ተነሳሽነትን የፈጠሩ እንደሆኑ ተከታታዮቼ ስትገልጹልኝ ቆይታችኋል። አንዳንድ የኢትዮጵያና ቤተክርስቲያን መገለጥን የማይሹ ታሪኳን ለመቅበር የሚጥሩ በተንኮልና በሴራ ከቤተ ክርስቲያን በተጻራሪ የቆሙ ሰዎች የዩቲዩብ ቻናላችን ላይ በሰፊው በተደጋጋሚ ለበርካታ ጊዜያት ሪፖርት በማድረግ ተደራሽነቱን አሳጥረውታል። ስለሆነም ወደ አድማጭና ተከታታዮችም ከዲስክሪፕሽን ቦክስ ላይ የማስቀምጥላችሁ ተመራጭ የሆነው የዩቲዩብ ቻናላችን ነው። እውነትን የምንገልጥበት፣ ሚስጥራትን የምንናገርበት የቤተ ክርስቲያን እያንዳንዱ እውነትና እያንዳንዱ እውቀትን ለናንተ የምናደርስበት ጊዜው ደርሷል። እየገባችሁ ሳብስክራይብ በማድረግ ይህን ተመራጭ የሆነውን የዩቲዩብ ቻናል ተከታተሉ ዘንድ ጋብዛችኋለሁ። ወደፊት እውነትን ታምርን ሚስጥርን፣ ጥበብን የምገልጥላችሁ እውነት ይኖረኛል። ከሰሜን ጫፍ እስከ ደቡብ ጫፍ አብረን እንጓዛለን። በምስራቅና በምዕራብ ኢትዮጵያ አብረን እንኳትናለን። ተሰምተውና ታይተው የማይታወቁ እውነቶችን በአባቶቻችን ፍቃድ የምገልጥላችሁ ጊዜው ሊደረሰ ይመስላል። እገልጥላችኋለሁ፣ እውነትን እነግራችኋለሁ፣ ሚስጥራትን ሁሉ አወጋችሁም አለው። ናቡቴ ሆይ አደራን ተበራዘን እንዳይገባህም ፈልገት አገኝ ዘንድ የአባቶችን እውነትና የቤተ ክርስቲያን ምስጥራት ሁሉ ትገልጥ ዘንድ ለምን ተኛ? ለምን ሳንቀላፋ? ይለኛል። ተነስ፣ ፈልግ፣ ኳትን፣ አስስ፣ አገኝ፣ ግለጽ ሲለኝ እንዲሁ ተነስቼ እንዳበደ ሰው እንከራተት ዞራለሁ። እውነትን፣ ጥበብን ምስጥርንና የተዳፈኑትን በዘመናት ውስጥ ለመግለጥ አደራ እንትወጣ ዘንድ ተነስ ይለኝ እነሳለሁ፣ ከማደሪያ ድንገት ተነስቼ ጨርቁን እንደ ጣለብድ እንከራተታለሁኝ። አደራ ክፉ ነው። የአባት አደራ፣ የእናት ቃል የማይበላና የማይረሳ ነው። ክፉዎቹ ቢነሱም፣ መንገዶችም ቢዘጉም፣ ድምፅህን ቢያፍኑም፣ ተነስ ድምፅ ሆነን ይሉኛል ለቤተ ክርስቲያን ድምፅ ትሆናት ዘንድ የተዳፈነውን እየገለጥክ እውነትን እያጠራ ትገልጥ ዘንድ አደራህን ተወጣ ሲለኝ ድንገት ከተኛሁበት ሲቀሰቅሰኝ እንደ ቅጀት ሲያረገኝ ሰላሚን ሲያሳጣኝ እንዲሁ መጣለሁ ወደ እናንተም። ዘጸና ዲዲሃ ይበል ፍሬያ እንዲሉ አበው የጸና ሰው ፍሬዋን ይበላታሉና እውነት ነው። አሰልችና አድካሚ የህይወት ጉዟችን እንዲሁ ጽናትንና ጥንካሬ የሚፈልግም ሩጠን የማንቀድመው ታግለን የማንጥለውና ሩጠን የማናሸንፈው አይኖርም። አዎ ዘጸና ዴዲሃ ይበልድ ፍሬ ያይ ነውና ነገሩ አብራችሁኝ ስትቆሙ አብራችሁኝ ስትጓዙ አብራችሁኝ ስትሆኑና ስንተባበር፣ ስንተጋገዝ የጋራ የሆነውን አደራችን እንወጣለን። ኢትዮጵያ በሴራ ተሸፍናለች። የተሸፈነችው የቤተክርስቲያን ታሪክና የኢትዮጵያ ማንነትን እንገልጣለን። እውነት እውነት እላችኋለሁ በዘመን ውስጥ እናብራለን ከፍ ከፍ ምንላለን እውነት ነው። ባቢሎን ወደቀች፣ ኢትዮጵያ ተነሳች የሚባልበት ዘመን እየመጣ ነው። እውነት ነው። የተሰደዱት በመከራና በስቃይ ያሉ ወገኖቻችን የሚመልሱበት ዘመን እየመጣ ነው። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል የሚለውም የትንቢተ ሶፎንያስ ትንቢት ይፈጸም ዘንድ ጊዜው ደርሷል። በኢትዮጵያ ወንዞች ማዶ ሳለች ክንፍ ያላቸው መርከቦች ላሉባት መልእክተኞቹ በባህር ላይ የደንገል መርከቧን በኋላ ላይ ለምትልክ ምድር ወዮላት። እናንተ ፈጣኖች መልእክተኞች ሆይ ወደ ረጅምና ወደ ልስላሳ ሕዝብ ከመጀመሪያው አስደንጋጭ ወደሆነ ወገን ወደሚሰፍርና ወደሚረግጥ ወንዞችም ምድራቸውን ወደሚከፍሉት ሕዝብ ሂዱም። በዚያ ዘመን ለሰራዊት ጌታ እግዚአብሔር ከረጅምና ከለስላሳ ህዝብ ከመጀመሪያው አስደንጋጭ ከሆነው ወገን ከሚሰፍርና ከሚረግጥ ወንዞች ምድራቸውን ከሚከፍሉት ህዝብ ዘንድ እጅ መንሻ የሰራዊት ጌታ የእግዚአብሔር ስም ወደሚገኝበት ስፍራ ወደ ጽዮን ተራራም ይቀርባል። ይለናል ታላቁ ነቢይ፣ ነቢዩ ኢሳይያስ በምዕራፍ 18 እውነት እላችኋለሁ ባልተገለጠች ሀገር ውስጥ ወርቅ ተሸሽጎብን አመድ የምናፍስ ምስጉን ህዝቦች፣ እውነታውን ልናውቀው ይገባል ብዬ አምናለሁኝ። ወደፊት የምንገልጣቸው የምንመረምራቸው፣ የምናያቸውና የምንፈትሻቸው በርካታ ነገሮች ይኖራሉ። ለጆሮአችን እንግዳ ለልቦናችን አዲስ ይሆናሉ። ውድ አድማጭና ተከታታዮቼ ይህንን ፈለገ ጥበባት ሁለት የሚለውን የዩቲዩብ ቻናል ስትከታተሉ ወደፊት አብረን የምንገልጣቸው እጅግ አስደናቂና አስገራሚ ሁነቶች ይኖራሉና የገባችሁ በዲስክሪሽን ቦክስ ላይ ያስቀምጥላችኋለሁ። ተከታተሉኝ። ከነገ ጀምሮ በበርካታ ሀሳቦችና ረቂቅ በሆኑ እውነቶች እንገለጣለን። ለጆሮ እንግዳ ላይኖቻችን አዲስ ከሞት አፋፊ ያደረሱኝ ለማንም ያልታዩና ያልተነገሩ እውነቶችን ያየሁበትም ምናልባት በኢትዮጵያ መገለጥ ውስጥ የሚገለጡ ልጅነቴን እና ወጣትነቴን ዋጋ የከፈልኩባቸው እጅግ ግሩምና አስደናቂ የህይወት ጉዞዎችን ሁሉ አጫውታችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እያልኩኝ በሐሳብ መስጫ ሳጥኑ ውስጥ እንዲሁም በዲስክሪፕሽን ቦክሱ ላይ ፈለገ ጥበባት ሁለት የሚለውን አማራጭ ዩቲዩብ ቻናል ከነገ ጀምሮ እንገናኝ እላችኋለሁ ሰብስክራይብ አድርጉ ሰላም ጤና ለሁላችን ይሆንላለሁ ሰላም ሁኑልኝ